ሰላም ጤና ይስጥልኝ። ወደና የተከበራችሁ ቤተሰቦች እንደምን አላችሁ? የዕለቱ አበይት መረጃዎች እንደሚከተሉት አቀርባለሁ። ዘመቻ አንዲነት በሸዋ ግንባር የምኒልክ የአብራክ ልጆች የሸዋ ንጉሶች ጠላትን በማበሬት ታላቅ ጀብድ ተጎናጸፉ። የአማራ ፋኖ በሸዋ በ በሰም ክፍለ ጦር በልበ ደንዳናው በፋኖ ሃምሳ አለቃ ፍቃዱ ጥላሁን የሚመራው የነበልባሉ ብርጌድ በሚንቀሳቀስባቸው የምንጃር ሸንኮር ወረዳ ጠላትን እያስጨነቁ የሚገኙት በፋኖ ሃምሳ አለቃ ሰለሞን አንድነው ወይም ባርች የምትመራው ሺ አለቃ ሶስት ሻምበል ሁለት ከጋንታ እንደተመረጡ ቀፎ እንደተነካበት ንብ እየተደናፉ ወደ ጠላት ቀጠና ሲገቡ የሚታዩት ጠላትን እንደ ማኛ ጤፍ አበራይተው ታሪክ ሰርተው የሚመጡትን ፋኖች ትናንትና መሻሹ በቀን ሁለት ስምንተኛ ወር 2017 ዓም ወደ ጠላት ቀጠና ሰርገው በመግባት ደፈጣ በሰረጉ በኋላ ከባልጫ ከተማ ወደ ዩኤን አዳራሽ ወደ ጎሬው ሊወተፍ በሶስት ሰልፍ ሲርገበገብ የነበረው አፋሽ የአገዛዙ አረመኔ ሰራዊት ደፈጣ የሰረጉትን የነበልባል አናብስቶች ጠላት የሚገባ ለጨበጣ ተኩስ የሚሆን መልኩ ሲቀርባቸው ያቀባበሉትን ክላሻቸውን ወድረው ምላጩን በመሳብ የአብይ ውታፍ ነቀይ አረመኔ ዘራፊ እና ደራፊ ስመ መከላከያ ላይ ተተኩሶ የማይተውን ጥይታቸውን በጠላት ግንባር እየከተቱ አዘጋጅተዋቸዋል። ነበልባሎቹ በሰነዘሩት መቅሰፍታዊ ጥቃት ስድስት የአብይ ዙፋን አስጠባቂ ሰራዊት ወዳውኑ ግብዓተ መሬታቸው የተፈጸመ ሲሆን በርካቶቹ ደግሞ ቁስለኛ መሆናቸው ተረጋግጧል። እሳት የወለዳቸው ክንዳቸው እንደረመጥ እሳት ጠላትን የሚፈጀው የሀምሳ አለቃ ፍቃዱ ገርፎች ግዳጃቸውን በሚገባ ፈጽመው ወደ ቀጣናቸው በሰላም ወጥተዋል። በዚህ የተደናቀጠው ልብ ልብ አፋሽ ያገዛዙ ሰራዊት ከተማውን አላምባ በማለት በየገደል ተበታትኖ ማደሩን ከራሳቸው ከውስጥ መረጃ ደርሶናል። ዘመቻ አንዲነት ወሎ ቤት አማራ ተጠናክሮ በቀጠለው ሀያ አራተኛ ቀኑን በያዘው ዘመቻ አንዲነት መብረቅ ክፍለ ጦር ታላቅ ድል ተጎናጽፏል። የአማራ ፋኖ በወሎ ቤት አማራ ንጉሥ ሚካኤል ኮር መብረቅ ክፍለ ጦር ኮ ኦሮንጂ ላይ ጠላት መሸገበት የነበረው ልዩ ቦታ አጋምሳ እና ጎለሌ ተብሎ ከሚጠራው ቦታ ያለን ኮንክሪት ምሽግ ደርምሶ በመግባት ጠላትን በመረምረም ታላቅ ድል ተጎናጽፏል። በዛሬ ሁለት ሚያዝያ ሶስት ቀን ሁለት ሺ አስራ ሰባት ዓመተ ምሕረት ከነጋቱ ጀምሮ በአርበኛ ንጉሥ ካሊድ የሚመራው መብረቅ ክፍለጦር ከቅርቡ ተመርቀው የመጡት ልዩ ኮማንዶ ነብሮ ብርጌድ፣ ንስር ሻለቃ እና አዳነ ሀብተነው ብርጌድ በጥምር በመሆን ጠላትን ከመሸገባቸው ቦታዎች በማፈን የዙፋን ጠባቂ ሁለት ከፍተኛ አመራሮች 100 አለቃ እና አንድ ዘመቻ መሪ እና 17 እግረኛ በድምሩ 19 ሞት፣ 3 አምቡላንስ ቁስለኛ ጭኖ ወደ መጣበት ፈርትቷል። በዚህ ተመሳሳይ ሰዓት በማከፍታ ወይም በሰኮሩ ቀጠና መብረቅ ክፍለ ጦር አሳምነው ብርጌድ ጠላት ወግዲ ከተማ ገብቶ ለማፈን ከፍተኛ ትንቅንቅ ያደረገ ሲሆን በነበረው ኦፕሬሽን ዘጠኝ ሙትና አንድ አምፑላስ ቁስለኛ ሰብስቦ ተመልሶ ወደ ተለመደው በከተሞች ዙሪያ በሰራው ምሽግ ገብቷል። የአማራ ፋኖ በወሎ ቤተ አማራ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ በበላይነት በመራው በዚህ አስደናቂ ተጋድሎ የጀግኖች ግድ መቋቋሚያ ቃታ ዓብይ አህመድ ዙፋን ጠባቂ ሰራዊት ከተሞቹን ንጹሐን ህዝቡን ኢላማ አድርጎ የሚያስወነጭፈውን የሞርተር ቅምቡላ የሰው ህይወት፣ እንዲሁም ቤትና ንብረት እያወደመ ይገኛል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል። የአገዛዙ ቅጥረኞች በቁጥጥር ስር ዋሉ። የአብይ አህመድ የብልጽግና ቡድን ጋር በመሆን ህዝባችን ላይ ዘር ማጥፋት እየፈጸሙ ያሉ ሆዳደር አደር በቁጥጥር ስር በዋሉ ተግባር በዘመቻ አንድነት ተጠናክሮ ቀጥሏል። የአገዛዙ ዙፋን ጠባቂ ሰራዊት ሁሉን አቀፍ ድጋፍ እያደረጉ ያሉ የብልጽግና ቡድን አገልጋይ የጦርነቱ አስፈጻሚ የፖለቲካ የጸጥታ እንዲሁም የደህንነት መዋቅር አመራሮች ቀዳሚ የጥቃት ኢላማ አድርጎ እያሳደዱ የመፈራረስ ሂደት ተጠናክሮ ቀጥሎ የወልዳያ ከተማ ራሳሊ ክፍለ ከ ከተማ የሚኒሻ ጽህፈት ቤት መረጃና እና ደህንነት አቶ ደስ አለመለሰና አቶ ተገኝ ካዛ በቁጥጥር ስር ውለዋል። የጠላት የፖለቲካ የጸጥታ፣ እንዲሁም የደህንነት መዋቅር ማዳከም እየተናደ ያለው የአገዛዙ የታጠቀ ኃይል የበለጠ እንዲፈራርስ ወገን ሁለንተናዊ በላይነት የሚጎናጸፍ መሆኑን በመገንዘብ የተጀመረው ተግባር ተጠናክሮ ይቀጥላል። ዘመቻ አንድነት፣ ህልውናችን፣ በተባበረ ክንዳችን፣ የአማራ ፋኖ ወሎ ቤት አማራ ውድና የተከበራችሁ ቤተሰቦቻችን አብራችሁ ስለነበራችሁ እጅግ እናመሰግናለን። ለዚህ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የዶላር ምልክት በመጫን ቤተሰብ ይሁኑ።